ኢትዮጵያ ኢፍታዊ በሆነ አግባብ የባህር በርን አታለች የሚለው የኦል አፍሪካን ዶት ኮም ዘገባ የባህር በር ጉዳይ ቅንጦት ሳይሆን ቅድሚያ የሚሰጠው ዋነኛ ስለመሆኑም በፊት ገጹ ይዞት የወጣው ዘገባ ያመላክታል። ለዚህም በቅርቡ በተካሄደው የህዝብ ተወካዮች ምክር ቤት ስብሰባ ላይ የተነሱ ሀሳቦችን በፊት ገጹ ያስነበበው ድረ ገጹ ኢትዮጵያ የቀይ ባህርን ጉዳይ ከህጋዊነት ከታሪክ፣ ከመልካም ድራዊና ከምጣኔ ሀብታዊ ተጠቃሚነት አንጻር ትመለከተዋለች ይላል። ኢትዮጵያ የባህር በር ያጣችበት መንገድ ህጋዊም ሆነ ታሪካዊ መሰረት የሌለው መሆኑን ጠቅላይ ሚኒስ ሚኒስትር ዶክተር አብይ አህመድ በምክር ቤቱ ያነሱትን ሀሳብ የጠቀሰው ዘገባው ፍትሐዊ ባልሆነ አግባብ ያጣቸውን ለማስመለስም ከፍተኛ የዲፕሎማሲያዊ ስራ እየሰራች ትገኛለች ብሏል። ኢትዮጵያ የባህር በር ብታገኝ የሚገኘው ጥቅም ከራስ አልፎ ለቀጠናዊ ኢኮኖሚያዊና ማህበራዊ መስተጋብር መጎልበት ከፍተኛ አስተዋጽኦ እንዳለውም አትቷል። የህንዱ ፈረስት ፖስት ድረገጽም የጠቅላይ ሚኒስትር ዶክተር አብይ አህመድ የፓርላማ ውሎ ዋነኛ ርዕሰ ጉዳዩ ነበር። ኢትዮጵያ ጥንታዊ የባህር በር ባለቤትነቷ እንዲረጋገጥ ዓለም አቀፉ ማህበረሰብ ሊያሸማግል ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠየቁ የሚለው የፈረስት ፖስት ዘገባ ኢትዮጵያ የባህር በር ማግኘት ጥረቷን ሰላማዊ በሆነ መንገድ አጠናክራ እንደምትቀጥልም ጠቅላይ ሚኒስትር አብይ አህመድ ማስታወቃቸውን ዘግቧል። ፕራይም ሚኒስትር አብይ አህመድ ኩልድ ኢትዮጵያ የግብርና ምርት እድገት ሌላኛው የዓለም አቀፍ መገናኛ ብዙሀን ተቋማት ትኩረት ሆኗል። ኢትዮጵያ የግብርናውን ዘርፍ አንዱ ኢኮኖሚ ምሰሶ አድርጋ ስትጠቀም፣ ባለፈው በጀት ዓመት በብዝሃ ዘርፍ ኢኮኖሚ ምሰሶዎች ከተለዩ ሴክተሮች ለሀገራዊ ጥቅል ገቢ ከፍተኛ ድርሻን ተጫውቷል። ኢትዮጵያ ዘርፉን ከበሬ ጫንቃ አላቃ ለማዘመን በሰራቸው ስራ በተለይም በዚህ ዓመት የተሻለ ምርት አግኝታለች የሚለው የግብርና ምርት ላይ ትኩረት አድርጎ የሚጽፈው የዩክሬን ድረገጽ ለዚህም የጠቅላይ ሚኒስትር ዶክተር አብይ አህመድን የምስራቅ ሸዋ ሰሞነኛ የስንዴ ምርት ጉብኝትን አንስቷል። ድረገጹ የጠቅላይ ሚኒስትሩን መልእክት ጠቅሶ እንዳስነብበው ሰፊ የሚታረስ መሬት ያላት ኢትዮጵያ የግብርናን ምርትና ምርታማነትን ለማሳደግና የምግብ ሉዓላዊነቷን ለማረጋገጥ ባህላዊ የአስተራረስ ዘዴዎችን በሜካናይዝድ የመተካ ስራ በስፋት እየከወነች ትገኛለች። በተለይም በስንዴ ምርት እየተመዘገቡ ያሉ ስኬቶች ኢትዮጵያ ከውጭ የምታስገባውን ስንዴ በራስ አቅም ማምረት የሚያስችላት አቅም ላይ ስለመድረሷም ዘገባው አትቷል። የግዙፉ የኢትዮጵያ አየር መንገድ ሁለተኛውን የእየዕለት በረራውን ወደ ናይጄሪያ አቡጃ መጀመሩ በዚህ ሳምንት ለአፍሪካውያን የበስራት ዜና ሆኗል። የሁለቱ ሀገራት ግንኙነት ማሳያ ተደርጎ የሚወሰደው ይህ በረራ ለሀገራቱ ኢኮኖሚያዊ ተጠቃሚነት ሚናው የጎላ መሆኑም ኦል አፍሪካን ዶት ኮም በፊት ገጹ ይዞት የወጣው ዘገባ ያመለክታል። ከዚህ ቀደም በሳምንት ሶስት ጊዜ ብቻ ወደ ናይጄሪያ ይበር የነበረው የኢትዮጵያ አየር መንገድ የናይጄሪያ ዜጎች ወደ ተለያዩ ዓለም ሀገራት ለመብረር የሚመርጡት የኢትዮጵያ አየር መንገድ አሁን ላይ በየዕለቱ መብረር መጀመሩ ተመላክቷል። ናይጄሪያ ዋነኛ አፍሪካዊት የገበያ መዳረሻው መሆኗንም የኢትዮጵያ አየር መንገድ መግለጹ በዘገባው ተመላክቷል። ኢትዮጵያ ያለባትን የአጭር ጊዜ ብድር ወደ ረጅም ጊዜ ማሸጋሸግ መቻሏ ትልቅ ስኬት መሆኑን ያስነበበው ደግሞ አፍሪካ ኒውስ ነው። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በተካሄደው የህዝብ ተወካዮች ምክር ቤት ኢትዮጵያ ካለባት 23 ቢሊዮን ዶላር የአጭር ጊዜ ብድር አራት ቢሊዮን ያህሉን ወደ ረጅም ጊዜ ማሸጋሸግ መቻሏን መግለጻቸው ይታወሳል። ይህም ያደጉና አበዳሪ ሀገራት ጋር በተደረሰ ዲፕሎማሳዊ ስኬት የመጣ ውጤት ስለመሆኑም ዘገባው አትቷል።